የኪራ አባትና የሐሴት አባት ተነጋግረው እንግዲህ ልጆቻቸውን በአንድ ቤት እያኖሩ ነው። ሐሴት ራሱ እዛ ቤት ለምን እንደመጣች አታውቅም። ነገር ግን አሁን ጽናት መከራ ውስጥ ገባች። የኪራ አባት ሐሴትን ሄዶ እንዳመጣ ታዘዙት። እሱም እንዳባየ ልጅቷን እኮ አላውቃትም፣ ካየኋት ቆይቻለሁ፣ ትጠፋኛለች፣ አብረህን ሄደን እናምጣት ሲለው በፍጹም ስልክ ባለበት እና በረቀቀ ዘመን እኔ ተከትዬ እንዴት ትፈልጋለህ እራስ ሄደ ሀምጣ አለው። ከዚያ ሳይወድ በግዱ ኪራ ሐሴትን ሂዷ መጣት። ሐሴት ደግሞ በተፈጥሮዋ ወንደ ወንድ ናት፣ የወታደር ልጅ ናት። እናም እያንዳንዱ ነገሮች ሁሉ እንደ ወንድ ነው የምታደርገው። ጽናት እዚህ መካከል ቅናትን ጨርጨር ብላለች። በዛ ላይ ኪራ ላይ በጣም ተቀይራበታለች። ኪራን በጣም መጥፎ ነገር ተናገረች፣ ባለፈ ስህተታቸው ተነጋግረው የፈቱትን እያነሳች እባክሽን እንደዚያ አትበይ ልቀጣልሽ ቢላትም ነገር ግን እሷ አልፋ አልፋ ተናገረችው። ስሜቱን መቆጣጠር ሲያቅተው በጥፊ ደረገማት። ምግብ ሳይበላ ኪራ ከቤት ወጥቶ ሄደ። ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት ቀጣይ ፓርቱ ይዘመተናል መተናል ማለት ነው። እንግዲህ የጽናትና የኪራ ህይወት ድብልቅልቁ ወቷል ማለት ነው። በጣም ያሳዝናል። ጽናት ነገሮችን በመደበቋ መፍትሔ አልተገኝላትም። በዚህ ምክንያት እንደሆነ ደግሞ ኬራ ያውቅም። እናም አዲሷ ልጅ በመምጣቷም ደስተኛ አይደለችም። በጣም ትቀናለች። መሩና ናሆሜ ደግሞ በጣም ስለ እነሱ እያሰቡ ነው። አድርገናል፣ ከዚህ በላይ ምንም ማድረግ አንችልም አለ ናሆሜ። ጽናት እንግዲህ እንደኔ እንደኔ ለፍቅሯ ስትል ዋጋ ከፍላለች። ግን በፍጹም የምትወደውን ሰው ማጣት ለሰው አሳልፎ መስጠት በጣም ስህተት ነው። ነገ ጧት የሚቆጫትን ነገር እና ዋጋ የሚያስከፍላትን ነገር እያደረገች ነው። ክራ ደግሞ በጣም ልቡ እየተሰበረ ነው፣ እና ምናሆሜ በሱ ምክንያት እንዳልተጣሉ ለመሩ እየነገራት ነበር። አሁኑ ላይ ክራ ምንም ጽፋት የለበትም፣ ጽናት ናት። እናም ጽናት እንደኔ ብታስተካክል ጥሩ ነው ብዬ አስባለሁ። እንግዲህ አዲሷ ልጅ ሀሴት በነገራችን ላይ ወንዳ ወንድ ትሆን እንጂ ስርዓት ያላት ልጅ ናት። ማለቴ ካሁን ከመጣች ጀምሮ እጽናት ላይ ያላት አመለካከት ክፉ ነገር አይደለም። እናም ስለዚህ ጽናት ደግሞ መጠንቀቅ ያለባት ይመስለኛል። ራሷን አሳልፋ መስጠት የለባትም። ህይወት እስከሆነ ድረስ የሚመጣውን ሙሉ ለሙሉ መጋፈጥ ግድላል ሀሴት ደግሞ እዚህ አባቷን ደውላ ስታወራ እዚህ የመጣሁበት ምክንያት ለምን እንደው ባይገባኝም ከአንተ ቃል አልወጣም ብላ ነው አባቷን እያናገረች የነበረው እናም ኪራ ሀሴትን አምጥቷት ክላስ አስገብቶ በቃ ይሄ ክላስ እስከምትሄጂ ለትንሽ ጊዜ እተውልሻለሁ አላት ለምን ትተዋለህ እኔ ሳሎን እተኛለሁ አለች አብረው አድገዋል በእርግጥ እናም ያለፈው ልጅነታቸውን እያስታወሰች ነበረ። ከዛም እውነትም ጋሽን ቆረጥ ነሽ አላት። እኔ የኔ አባት እንደዚያ አይደለም ያሳደገኝ ለሀገሩ የሚዋጋ ላገሩ ብዙ ነገር የሚሆን እንደ ወንድ ቆራጥ ሆና አለችው። ብዙ ነገር ተናገረችው። ከዛ እንዲሁም ደግሞ ጧት ጧት። ወታጨረ ፀሐዋን ስትወጣ ማየት እንደሚያስደስታትም ነገረችው። ከዚህ ከልምድሽ ለእኔም ብታካፊ ጥሩ ነው አላት። ዋናው ተነሳሽነት እንጂ አንተ ተነሳሽነት ይኑርህ እንጂ ምንም ችግር የለውም አለችው። እሺ የእኔ ተነሳሽነት ሲኖረኝ እነግርሽ አለው አላት። ከዛም አንዳንድ ኮስተር የሚሉ ቃላት ስትናገረው ኪራ ደግሞ ምን እያልሽ ነው በማለት ተነደደ። ከዛም ወንድ ልጅ አደለ እንዴ ንዴትን ዋጥ አድርግ እንጂ አለችው ከዛም በቃሽቻው ብሎ ጥሏት ወጥ አሁን ይሄ ወንድ ነው ይባላል አለች ወንድ ወንድ መስለ አልታዩትም ትንሽ ናሆሜን አይነው ያረፈባት ሳይመስለኝ አይቀርም ናሆሜ ላይ ቀልዶችንም መቀራረብንም ትመርጣለች እንግዲህ ከእንቅልፏ ተነስታ ማንም ሰው የለም መጀመሪያ ላይ ኬራ ክላሱ አስገብቷ ሲወጣ ጽናት ደግሞ በሩን ከፍታ ከፍታ ወጣች። ከዛም ጽናትና ኪራ በጣም ተገናኙ። ከዚያም እያወሩ ያሉ የኔ ቀናተኛ ቀናሽ አላት። ከዛም አዲሷ ልጅ እኮ አንተ ወንድ ነገር ናት አለ። አረ እንዳሰማ ያችን የመሰለኝ ቆንጅዬ ልጅ ነው እንዴ እንደዚህ የምትላት አለችው። ቆንጅዬ አላልሽም ቆንጅና ካንቺ አይበልጥም አላት። ከዛም ጽናት አሁንም እየተኮሳተረች ነው። እሺ ለማንኛውም አልተኛ ከሆነ ብዬ እኮ ነው እሳሎን ብርድ ልብስ ስላመጣል ፈልጌ አለችው። ከዛም እሺ ጽኑ ግን ምንነሽ ነው አላት። ምንም ንገሪ፣ ካልነገርሽኝ እንጣላለን አላት። ምን ልንገርህ ምንም እንደ አለ እዛ እምቢ ካልሽ እውነትም አትነግሪም ከሆነ መሮን አስወጥቼ አንቺ ጋር ነው የማድረው አላት እንዴ እንደዚያ አይሆንም እንደዚያ አይሆንም አለችው ከዚያም እሺ በቃ ምን ሆነሽ ነው እያላት እያለ ሀሴት በሩን ከፍታ መጣች ከዚያም ምን ሆናችሁ ነው እምትንሾካሸኩት አለች ከዚያም አይ ምንም እኔ እኮ ሌባ ገባ ብዬ ነው የወጣሁት ለማንኛውም ተጫዋቱ ግቡ እና ተኙ አለች እሺ አንቺም ደናደሬ አሏት። ደናደሩ ብላ ሄደች። ከዚም ጠዋት ኪራ እሶፋ ላይ እንደተኛ እሷ በጠዋት ተነስታ ነበረ። ከዛም ስትሄድ ማንም የለም እዛም ስትሄድ ማንም የለም። ሆ እዚህ ቤት በጠዋት የሚነሳ የለም እንደ ያማቸዋል ተኝተው ነው የሚያድሩት አለች። እና ውሃም ጥታ ሳሎን ሂዳ ኪራ ፊት ላይ ረጨችበት። ከዛም ደንግጦ ተነሳ። አንቺ ያምሻል እንዴ ምን እያልሽ ነው አላት። እንዴ በሷት ነው እንዴ ተኝታችሁን እንደምትውሉት አለችው። አይመለከተሽም ያምሻ አስራ ሁለት ሰዓት ከሰላሳ ሆኗል አለችው እና ምን አገባኝ። አንተ ወንድ ልጅ እኮ ነህ ተኝተህም ነው እንደምትውለው። ለምን ቀኑ ሌቱ መሽቶ አይነጋም ምን አገባሽ? ልተኛበት አላት። ከዛም እርሽ በቃ አለች። እንጽናትን እኮ አልቀሰቀስኳቸውም አንተን ብቻ ነው አለችው። እናታደ እንዳቀሰቅሻቸው ማታ ደክማቸው ነው የተኙት አላት። በቃ እሺ፣ ጥላው ሄደች ተናዳ። ምን ትመስላለች? ህምብሎ የሆነ ቃል ተናገረ። እሬቺ እንቅልፍ አምክናት እንጂ አለ። ከዛም ተነሳ ናሆሜ መጣ ናሁሜ፣ እርቦኛል ርቦኛል አለ። ነገር ግን መጀመሪያ ሐሴት መጽሐፍ እያነበበች ነበረ አለባበሷ ባይመችም እና አቀማመጧ ከዛም በለው ቤተ መጽሐፍ ነው እንዲያየሁት አለ ዝም አለች ከዚያም ና ኪራ ሳቀ በጣም ሳቀ እንዴ ደግሞ አይናገርም እንዴ ይህን ስላየ ነው ቤተ መጽሐፍ ነው ያልከው መጽሐፍ ይዤ ስላየ ነው አባቴ አገሩን እየገነባውና ለአገሩ የኖረው መጽሐፍ እያነበበ ነው አለችው እና ምን ማለት ነው? ታናደደች እና ጥላቸው ሄደች። በጣም ሳቆባት ታናደደች። ከዛም ምንድን ነው እዚህ ቤት ያሉ መገልፈጥ ብላ ጥላ ሄደች። ከዛም ይህች ልጅ ምንድናግ ወንድ ወንድ ናት አልኩ እልም ያለች ወንድ አለው። እንዲ አረ ጋሽ እውነትም ትልቅ ወንድ ነው፣ ጥሎብ ሄደው አባቴ ትግስቱን ይስጥህ አለ። አሁን እሻራበህም አለው በጣም ነው የራበኝ አለና ኪራ ጽናት ጋር ቆይ ምግብ ላምጣ አምጪ ብዬ ልሂድ፣ አለና ከችን ሄደ። ክችን ሲሄድ ውዳ ሚስቴ አላት። ኪራዬ መጣ እንዴ አለችው። አሁ መጣውኝ። ውይ ታድጌ፣ እስከ ዛሬ ይሄ ነበር የናፈቀኝ። እንዴ ተጠራሽ ስንት ጊዜ አላት። እ ማለት አለች። ኪራዬ አልሸኝኮ አላት። የእኔ ለያልት ሲላት አይንግድ አትጃጃል። እኔ ፍቅር ምናምን የሚለውን አቁም፣ ከኔ ራቅ አለችው። ምን እያረግሽ ነው አላት። ምንድን ነው ጽናት፣ ግራ አጋባሽኝ እኮ አላት። አሁን አንተ እንደ ወንድ ወንግ፣ አዲስ ሰው ስታይ በየደቂቃው መቃየር ያለ ነው። ስለዚህ በቃ፣ አሁን እኔን ተወኝ፣ ከኔ ራቅ አለችው። ምን በእሷ እየጠረጠርሽ ስላልሆን ታ እንዳይሆን አላት። ከዛም ለምን ለምን እቀናለሁ የኔ ቀናተኛ ሲላት፣ ለምን ቀናለሁ፣ አልቀና። አባክ አንተ እንደው ልምድህ ነው፣ አዲስ ሰው ስታይ መቀያየር፣ በቃ ሴት ላይ እጅ ማንሳት መድፈር፣ አለችው። ጽናቴ፣ ምን አት ፍቺ ነው? ባለፈው ነገር እየወቀርሽ ነው፣ በጣም ብዙ ነገር እየተናገርሽ ነው። ይቅርታ አልኩሽ አደለ? ባለፈው ነገር እባክሽን፣ ሀላት። ከዛ ለአንተ ነው ያለፈው፣ ለእኔ ግን ስቃይ ነው። መቼም ከዛቻ ፍቅረኛ ጋር ሆነ ልጀን አስወረዳቸው። በቃ ያላረካ ምናለ? አለችው። ብዙ ነገር ስትናገረው ይህን ነገር በጥፊ መታት። ምን መታኝ? እጅን ሴት ልጅ ላይ ማንሳት ልምድ ነው ስትለውም ይህን ነገር እንዳላደርግ ራሴን ተቆጣጠርኩ፣ አንቺ ግን አልፈቀድሽልኝም በማለት ጥሏት ሄደ። ጽናትም ኪራዬ ይቅርበለኝ፣ እዋክህን እኔ ምን ላድርግ? ላንተ ብዬ ነው አለች። ከዛም መሩና ናዋሜ ደግሞ ያው ጽናትስ ኪራስ አሉት። ጽናት ደብሮ ነበር ወክና ድርግ አለችው። እንዴ በዚህ በጠዋት አላት። አው ደብሮኛል እና ለምንድን ነው የደበረሽ ሲላትም፣ ጽናት አለ የለችም እንደ ሲላት ያው በለው አለች። ማለት ጽናት ከራሷ ጋር አይደለችም አለችው። እውነት ነው። ኪራውን በጣም እያዘነ ነው ምን እንደተፈጠረ አላቅም አለ። ከዛም እሺ በቃ አለች ናሁሜ፣ ምሳ ቁርስ ስላቅርብ አለችው። እንደዚህ ወደ የጮኸ ቁርስ ስላቅርብ ትያለሽ እንዴ አለ ኪራስ። አለ ይመሩ ኪራ አልመጣም እንዴ አለ። ከዛም አዎ። ከዛ ጽናት ይሄኔ ጌታ ምን አባቴ ላርግ፣ ጭራሽ ምግብ ሳትበላ ነው ያባረርኩ አለች። እርቦት እኮ ነበር አለ ጽናት ጽናት ፈጣሪ ሆይ ብቻ ማጉመትመት እንደው ጉም ጉማ ላይ ዘፋኙ አለ ናሆሚ። ከዛም እንዴ ጽናት አለና አረኔ ቁጭ ብለሽ አስቢ ብሎ ጎተታት። ከዛም ቆይ ምን ነሻል መሩ አንቺ አቅርቢልኝ ሲላትም እሺ አለች። ከዛም ጽናት ምንድነው የተፈጠረው ሲላትም እኔ ኪራስ እኔ ጋር ተጣልቶ ነው የሄደው አለች። በምን በጥፊም መታኝ። እሱ እንደሆነ ሰው ላይ እጅ ማንሳቱ ልማዱ ነው ምክንያቱ ምንድን ነው ሲላትም፣ አዲስ ሰው ሲያገኝ እንድ በዚች በልጅ እየቀናሽ እንዳይሆን ጽኑ አላት። ለምን አልቀናም እስኪ ንገረኝ፣ ለምን እስኪ ነገሬ አለች። እንድ ይች እኮ ወንድ አንድ ከሱ ጋር እሱ ለአንቺ ብቻ ነው ቦታው ሲልም፣ አረባክተወኝ አለችና ጥላው ሄደች። የፈጣሪ ያለ ጽናት ምኑና ነው አለ መሩ። ምግቡን አቅርባለት በላ በላ። ከዛም ጽናት እኮ በዚች በለጅ እየቀናች ነው። ምክንያታቸው የመጣላታቸው ምክንያት እሷ እንዳኮን አለችው። ኪራ በጥፊ መቷታል አላት። ውይ እና እሷ ናት በአሁኑ፣ ኪራ አይደለም ጥፋተኛ፣ ጽናት ናት አለ ፈጣሪ ያለ ምን እየተካሄደ ነው። እሽ ምን ይሻላል? ዝም ብዬማ አላያትም፣ ጽናትን መናገር አለብኝ አለች ታይመሩ እንግዲህ እኛ እነሱ እንዳይለያዩ ብዙ ነገር አድርገናል። አሁን መጫን ነው የሚሆንብን አለና ወደ እሱና እሷን የሚያነካካ ነገር ተናገረ። አሁን ወደኛ የመጣን ይመስለኛል አለችው። ምን ዋጋለሁ እያፈቅር አለማፍቀርነትን የሚረዳ ስታጭ በቃ ብቸኝነት ይሰማሻል። በቃ ብዙ ነገር አላቅም አላት። ናወማ አለች። ከዛም አድሷሌ ደግሞ መታ አብረው እያወሩ እያለ መጣች። ምን ያ በረገጋችኋል? አለች በረገጉ። ናሆማ በቃ እናንተ ተጫዋቱ ብሎ ሄደ። ከዛም ይሄ ልጅ ግን ፈታ ያለ ልጅ ሚስኪን ልጅ ነው አለቻት። ከዛ ናሆማም ባልሆነ እንደዛ ነው ስሙ አለች ሐሴት። ከዛም መሩ ተናዳ ወጣች። ሰዎቹ ምን ሆነዋል? አለች ሀሴት ቻናሉን ሰብስክራይብ